ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የዚህ ቻናል ተከታታዮች። ዛሬም ከድምፃዊ አንዱ አለም ጎሳ ጮኛ አሟሟት ጋር የተያያዙ ብዙ አዳዲስ መረጃዎች እየወጡ ነው። ከጓደኛዋ ጋር ኑሮ እንደ መረራት ህይወት እንደ ሰለቻት ራሷን ለማጥፋት እያሰበች እንደሆነ ያወራችበት የጽሁፍ መልእክት ሜሴጅ ወጥቷል። ሙሉውን አነብላችኋለሁ። በተጨማሪም አንዱ አለም ለጓደኛው በስልክ ሌሊት አስር ሰዓት ላይ ገብቼ የተኛው እናም ተነስታ ስትሄድ አይቻታለሁ። ከዛ መውደቋን ሰማው። ወደ ታች ወርደን ሄደን ስናያት በደም ተጨማልቃ አገኘናት። ወዲያው ወደ ያኔት ሆስፒታል ወሰድናት። ማረፏንም አወቅን ብሎታል። የሚል መረጃ ሞጥቷል። ሌላ ደግሞ ጓደኛዋ ሞኒት ቤክሲሳ ፌስቡክ ላይ የጻፈችው ልብ የሚነካ ጽሁፍ አለ። ይህ ጽሁፍ ሞኒት ምናልባት የምታውቀው ነገር እንዳለ የሚጠቁም ነው። በአፋን ኦሮሞ ነው የጻፈችው። ምንድን ነው የሚለው፣ በሌሊት ዘጠኝ ሰዓት ላይ ምን ቀስቅሶሽ ነው ራስሽን ከአምስተኛ ፎቅ ፈጥፍጠሽ ያጠፋሽው? ምንድነው እንዲህ እንድትወስኚ ራስሽ ላይ እንድትጨክኚ ያደረገሽ? የልብሽን ሚስጥር ማን ያውቃል? አሳ ብዙ የማውራው ነበረኝ ግን አፌ ውስጥ ብዙ ውሃ አለበት አለ የሚል አባባል አለ። ግን ሚስጥር ተደብቆ አይቀርም። አንድ ቀን የወጣና እንሰማዋለን እናትሽ ልጅ የታለች እያለች እየተጨነቀች ነው። ይብላይ ለሷ ይብላይ ለቤተሰቦችሽ፣ ነፍስሽን ይማር የሚል መልእክት አስፈራለች። መጀመሪያ ወደ አነሳሁት ከጓደኛዋ ጋር ራሷን ስለማጥፋት ህይወት እንደመረራት ኑሮ እንዳስጠላት ያወራችበት ጽሁፍ የተጻጻፉት ሜሴጁን ከ8 ከ7 ወር በፊት ነው። ምንድን ነው የሚለው ላንብብላችሁ ሙሉ በሙሉ። ህይወት ከባድ ነው ውዴ፣ አለች ቀነኒ። ከዛም አይ ኖው ያለሽበት ይገባኛል አውቃለሁ፣ ያለሽበት ይገባኛል። ከፈቀድሽ ቸርች ለሁለት ቀን እንግባ አለቻት ጓደኛዋ። ከዛም ቀነኒ ምን አለች? አንዳንዴ መናገር ራሱ ይከብዳል። ከዛም ጓደኛዋ ለሰው መናገር ምንም ጥቅም የለውም፣ እስኪ ለጌታ እንንገረው፣ እሱ ጋር መፍትሄ አለ። ከዛም ቀነኒ እሱስ ልክ ነሽ አለች። መሞት የተመኘው ሰው ነኝ ጌታን አለች ቀነኒ ስትመልስላት ጓደኛዋ ውዴ፣ አንቺ ጠንካራ ሴት ነሽ። ገና ምን አይተሽ? ብዙ ነገር ከፊትሽ አለ። እንደዚህ አትሁኝ በጌታ አለቻት። ከዛም ቀነኒ ይመልሳ ደከመኝ ውዴ ከምችለው በላይ በጣም በጣም ደከመኝ፣ ጌታን አለቻት። ጓደኛው ምን አለቻት? አይዞሽኔ፣ ቆንጆ ጌታ ይረዳሻል፣ ያልፋል። ሁሉም ታሪክ ሆኖ አንድ ቀን ፈገግ እያልሽ ታወሪዋለሽ፣ የኔ ጎበዝ። ትላንትያም ሁሉ ነገር አልፈሻል፣ ዛሬም ያልፋለሽ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል የሚል የመጽሐፍ ቅዱስ ጥቅስም አብራላ ክችላት ቀነኒ ይምናለች በጣም በጣም የበዛ የአእምሮ ሰላም ረፍት ከምንም ነገር ይበልጣል፣ አለቻት ጓደኛዋ ምናለች ለዛ ነው ሁሌም ቢሆን ከምንም በላይ ራስሽን አስቀድሜ ያልኩሽ ሁሉም ነገር ከአንች በታች ነው የሚሆን ያለበት፣ አለቻት። ከዛም ቀነኒ መለሳ፣ ምን ክፉ ቀን ነው የገባሁት አለች። ያገባሁት ለማለት ሚሆን አላቅም። ብቻ ምን ክፉ ቀን ነው የገባሁት ይላል። ከዛም ጓደኛዋ በሕይወትሽ ማለፍ ያለበት ሁሉም ያልፋል፣ እኛ ስለፈለግን አይደለም። ነገ የተሻለ ቀን ነው፣ እሱን አትርሺ፣ አለቻት። ቀነኒ ምናለች፣ ቲጂዬ፣ እኔ ያለሁበትን ህይወት ሰላሳ ሰከንድ እንኳን አትቀመጭበት ቤተሰቤን ስራዬን ጓደኞቼ ሞራሌን ተስፋዬን በቃ ምን ልበልሽ ምንም ነገር የተወሰው ነኝ በምንም ነገር ተስፋ ቆርጫለሁ አለች ጓደኛዋ መልሳ አንቺ በጣም ጠንካራ ነሽ ውዴ ምንም ማሳለፍ ትቼ ያለሽ ተስፋ ብቻ ይኑረሽ አለቻት ቀነኒም ምንም ተስፋ የለኝም ብላ መልስ ሰጠች ከዛም ጓደኛዋ ተስፋን የሰጠ የታመነ አምላክ አለን ውዴ ተይ እንደዚህ አትሆኚ ሁሉም ለመልካም ነው ታያለሽ ነገ ታሪክ ሆኖ ይወራል የኔ ጎበዝ አለች ጓደኛዋ ከዛም ቀነኒ ሰለቸኝ ውዴ አለቻት። አሁንም ጓደኛዋ የመጽሐፍ ቅዱስ ቃል አንስታ የተስፋን ቃል የሰጠው የታመነው ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ የሚል ጥቅስ ላከችላት። እናም ሰለቸኝ ውዴ ላለቻት ደግሞ ምላሽ ስትሰጣት ታይ ውዴ፣ እመኝኝ ያልፋል ይሄ ቀን እየሳቅን እናውረዋለን፣ አለቻት። ከዛ ቀነኒም ከዚህ በኋላ ውዴ የሚል መልስ ሰጠች። ጓደኛዋን መልሳ ብዙም የሚያልፉ የማይመስሉ ቀኖችን አልፈን ዛሬ ላይ እንደደረስን ዛሬም አልፎ ነገ ደስተኛ እንሆናለን እሺ፣ አለቻት። ከዛም ቀነኒ ተይ ውዴ ከዚህ በኋላ ተስፋ ሕይወት የሚባል ነገር የለም አለቻት። ጓደኛዋን መልሳ ቃል ገባልሻለሁ ነገ ይሄ ቀን አልፎ እየሳቅን እንደምናወራው ተዚህ ልሻል እያለቀስኩ አብረሽኝ ስታለቅሺ ከዛ አለፈ ደስተኛ ሁንን፣ ልክ እንደዛ ይሄም ያልፋል። ደግሞ አንቺ ከኔ የተሻለ ጠንካራ ነሽ አለቻት ቀነኒ ምን አለቻት፣ የኔ ከባድ ነው ውዴ፣ እንደዚህ እንደሚለው አይደለም፣ አይደለሁም ውዴ አለቻት። ከዛም ጓደኛዋ ምን አለቻት፣ ምንም ይሁን የማያልፍ ቀን የለም፣ ደግሞ ሁሌም ከጎንሽ ነኝ፣ ምንም ቢፈጠር አለሁ አለቻት። ቀነኒ መልሳ እመጣለሁ አለው እናንተ ጋር አለቻት። በጣም ደስ ይለኛል፣ በፈለግሽው ቀን ክፍት ነው። ከዛ ቀነኒ እሺ ውዴ አርባ አምስት ኪሎ ነኝ አለቻት። ጓደኛዋም ይስተካከላል ውዴ፣ ዋናው አንቺ ደህና ሁኚ አለቻት። ቀነኒ መልሳ አይ እንደዚህ ብዬ ብነግርሽ ማርያምን ሕይወት ይመርሻል ብላ መልስ ሰጠቻት። ከዛ ጓደኛዋም አይዞሽ የኔ ውድ አለቻት። እና ከሀያ ደቂቃ በኋላ አይ ቲንክ ቀነኒ የፖስተችው አንድ የሆነ ፎቶ ነበረ መሰለኝ፣ ፎቶና ጽሑፍ ማለት ነው። እና ውዴ ፕሊስ ፖስት ያደረግሽውን አጥፊው ማን ደስ ይበለው ብለሽ ነው ብላ ፖስቱን ስክሪንሻት አድርጋ አያይዛ ላከችላት። ከዛም ቀነኒ ከ30 ደቂቃ በኋላ ይሁና ውዴ ባክሽ፣ ህይወት እኮ እንደዚህ ለአንዱ ጥሩ ሳቂታ ትሆናለች፣ ለአንዱ ደግሞ ጨለማ ናት። ለአሁን ጨለማ ናት አለቻት። ከዛ ታይ እንደዚህ አትሁኚ በጌታ ስወደሽ ብላ የቀነኒ ጓደኛ መለሰችላት። ቀነኒም ምረር ብሎኛል። ከዛም ጓደኛዋ መልሳ እሺ እኔ ምን ልርዳሽ አለቻት። እያለ ይቀጥላል ወሬያቸው። እንደምንረዳው ቀነኒ በድንገት ተነስታ ራሷን ለማጥፋት የወሰነች ሰው አይደለችም። ቀነኒ ስታስብበት የቆየችው የመረራት ህይወትን እንድትጠላ ያደረጋት ተስፋ ያሳጣት በእኔ ጫማ ውስጥ ለ15 ደቂቃ እንኳን መቆየት አትችም እስከምትል ድረስ ያደረሳት እየደረሰባት ያለ ወይም የተሰማት ያለ ችግር ነበረ። ራስን ማጥፋት በአንድ ቀን የሚመጣ ውሳኔ አይደለም። ድንገት ራሴን ላጥፋ ብለን አንወስንም። ሁላችንም ከቀን ቀን ራሳችንን ስለማጥፋት እያሰብን ሀሳቡን ለአእምሯችን እያስለመድ ነው እንሄድና አንድ ቀን ድንገት ስንናደድ ወይ ችለን ችለን ድንገት ስንገነፍል ደፈር ብለን የምናደርገው ነገር ነው እንጂ በአንድ ቀን ዝም ብለን ተነስተን በቃ ራሴን ላጥፋ አንልም። በጣም ጥቂት ፐርሰንት ነው እንደዚህ አይነት አሟሟት እንኳን ቢኖር ማለት ነው። እናም በአቅራቢያችን ያሉ ሰዎች ህይወት ሰለቸኝ፣ ደበረኝ፣ መረረኝ፣ ራሴን ላጠፋ ነው፣ ለምን ኖራለሁ፣ ማንም አይፈልገኝም ሲሉን፣ አይዞሽ፣ አይዞ አንተ እኮ ጠንካራ ነህ፣ ትወጣዋለህ፣ ታልፈዋለህ፣ ከኔ በላይ ጠንካራ ነህ ምናምን ከማለት ይልቅ እነዚህ ሰዎች ጤነኛ ስላልሆኑ በትክክል አእምሯቸው እየሰራ ስላልሆነ የአእምሮ ወይ ደግሞ የስነ ልቦና ችግርም ሊሆን ስለሚችል በአፋጣኝ ወደ ሕክምና ቦታ ወስደን ወደ ስነ ልቦና አማካሪ፣ ወደ ስነ አእምሮ ሐኪም መውሰድ አለብን እና እርዳታ ሊያገኙ ሊድኑ ይገባቸዋል። ብዙዎች የስነ ልቦና አማካሪ አማክሬ ራሴን ላጠፋ ከነበርኩበት ስሜት ወጥቻለሁ ሲሉ እንሰማለን። ከጸበልም በተጨማሪ ወይም ከሃይማኖታዊ ክንውኖች በተጨማሪም የስነ አእምሮ ሐኪሞችን ማዋራት ስላለንበት እንድንረዳ ያደርገናል። መድኃኒትም ካለው መድኃኒት ይሰጠናል። እናም እንዲህ አይነት ሰዎች በአቅራቢያችን ሲገጥሙን እኛ ከቻልን እንዳልኳችሁ ወደ ህክምና ተቋም እንዲሄዱ ማድረግ ወይም የስነ አእምሮ ሐኪም እንዲያገኛቸው ማድረግ፣ ካልሆነ ግን በአቅራቢያቸው ላለ ሰው ተናግረን ጉዳዩ ሲሪየስ እንደሆነ በማስረዳት በማሳመን ከእንደዚህ አይነት ህይወት እንዲወጡ ማድረግ ይገባል ማለት ነው። ምክንያቱም ራስን ማጥፋት እንደዚ አይነት ስሜት ሲሰማን ስሜት ብቻ ሳይሆን ህመምም ጭምር ነው እንዳልኳችሁ። አስተውያለሁ የቀነኒ ሞት ዜና ላይ እኔም መሞት እፈልጋለሁ። እኔም ትንሽ ቀን ነው የቀረኝ። ቀን እየጠበቅኩ ነው ለመሞት። 15 ቀን ነው የቀረኝ። እንዳንቺ ጭካኝ ብሆን ምን አለበት? ጭካኔሽም በጣም ወደድኩት። አድንቄሻለሁ። ከዚህ ህይወት ምን እናተርፋለን የሚሉ በጣም ብዙ ጽሁፎችን አንብቤ ያለው ለመሞት ተራቸውን የሚጠብቁ ሰዎች የጻፏቸው መልእክቶችን አንብቤ ያለውና እስኪ ልያቸው እያልኩኝ ወደ ፕሮፋይላቸው ገብቼ ወደ አካውንታቸው ገብቼ ሳያቸው እኔም የኦርቶዶክስ ምን ተከታይ ነኝ ግን ሰዎቹ የኦርቶዶክስ ተከታይ የሆኑ ነጠላ አድርገው በዝማሬ ራሳቸውን እያጽናኑ ጥቅሶችን የሚፖስቱ ስብከቶች ላይ ቆርጠው የሚፖስቱ ሰዎች ናቸው። ሲጨንቃቸው እንደዛ እያደረጉ ይሆናል። እና አንዳንዴ እነዚህን ሰዎች እሷ እኮ ሃይማኖተኛ ናት ምንም አትሆን ምንም አታደርግም ብለን አንያቸው። ከጎናቸው ሆነን የሚሰማቸውን ማዳመጥ እኮ ውስጣችን ያለው ነገር እኮ ሲወጣ ራሱ ይቀላል። ና ቁጭ ብለን አዳማጭ እንሆን። አዳማጭ መሆን እንኳን ባንችል የሚያዳምጣቸው ሰው ጋር እንወሰዳቸው። ከዛም ቀለል ይልላቸዋል። ነገ ሌላ ቀን እንደሆነ ሌላ የሚፈልጋቸው እዚህ ባይፈለጉ እንኳን ሌላ የሚፈልጋቸው ሰው እንዳለ እንዲረዱ ራሳቸውን እንዲያገኙ ያደርጋቸዋል፣ ማለት ነው። የስነ አእምሮ ወይም የስነ ልቦና ሐኪሙ ማለት ነው። መድኃኒት ካስፈለጋቸውም መድኃኒት ሰጥቷቸው ወደ አእምሯቸው፣ ወደ ትክክለኛ አእምሯቸው እንዲመለሱ ይረዳቸዋል። ሲነግሩን የዛን ቀን አስበውታል ማለት አይደለም። ራሳቸውን ለማሳመን ራሱ በጣም ብዙ ጊዜ ይፈጅባቸዋል። ራሴን ለማጥፋት እያሰብኩ ነው ብለው ራሳቸውን ለማሳመን ራሱ ብዙ ጊዜ ይወስድባቸዋል። ራሳቸውን ካሳመኑ በኋላ ነው ለእኛ ይህንን ነገር የሚነግሩን ስለዚህ ብዙ ስቴፕ ስለሄዱ እነዚህን ሰዎች ይችላል ማለት የለብንም። የቀነኒም ጉዳይ ይሄ ነው። ከስምንት ወር በፊት ከጓደኛዋ ጋር እንዲህ አይነት ሜሴጆችን ስትመላለስ ነበረ። እናም ወደ ተገቢው ቦታ መሄድ ስላልቻለች ወይም ይህን የሚያናድዳትን ተስፋ እንድትቆርጥ የሚያደርጋትን ነገር መተው ስላልቻለች ነው ለዛሬ ሞቷ የበቃችሁ ለዛው በአሰቃቂ ሁኔታ የሞተችው። እናም ከጎናችን ያሉ ሰዎችን በተለይ እንደዚህ ራሴን ላጠፋ ነው አስር ቀን አምስት ቀን ቀረኝ እያሉ ቀን የሚሰጡ ሰዎችን ከጎናቸው ሆነን በአቅራቢያቸው ሆነን መደገፍ ያለብንም ብንደግፋቸው ለነሱ ሞት ሞቲቬሽናል ስፒከር አይደለም የሚያስፈልጋቸው። ትችላለህ፣ ትወጣዋለህ፣ ደግሞ ለዚህ ህይወት ምናምን አትበሏቸው። እንደዛ ሳይሆን ወደ ህክምና ተቋም ውሰዷቸው፣ የሚል መልእክት ነው ያለኝ።